የተፈጥሮ አቅምን ለማጠናከር ይረዳሉ። በተለያዩ ሙሉ ምግቦች የበለጸገ አመጋገብ በካንሰር የመያዝ እድልን ለመቀነስ እናም የካንሰር እድገትን ለመቀነስ ይረዳል። ይህ አመጋገብ ስባማ አሳዎችን፣ አትክልቶችን፣ ቅመማ ቅመሞችን እናም እንደ ቤር ያሉ ፍራፍሬዎችን ሊያካትት ይችላል። በተወሰኑ ንጥረ ነገሮች፣ አንቲኦክሲዳንቶች እናም ጸረብግነት ውህዶች የበለጸገ አመጋገብ ጤናማ የሰውነት በሽታ የመከላከል ስርዓትን ለማጠናከር እናም የካንሰር ስጋትን ለመቀነስ ሚና ሊጫወት ይችላል። ስለዚህ ካንሰርን የሚከላከሉ አስር ጤናማ ምግቦችን በዝርዝር ልንገራችሁ። አንደኛ የቤሪ ፍሬዎች ናቸው። ቤሪዎች በውስጣቸው ባሉት የተለያዩ ጠቃሚ ንጥረ ነገሮች አማካኝነት ካንሰርን ለመከላከል ይረዳሉ። ቤሪዎች በአንቲኦክሲዳንትስ የበለጸጉ ናቸው። ቤሪዎች እንደ አንቶሲያኒን ኤላጂክ አሲድናም፣ ቫይታሚንስ ቫይታሚን ሲያሉ ኃይለኛ አንቲኦክሲዳንቶችን ይይዛሉ። እነዚህ አንቲኦክሲዳንቶች የሰውነት ሴሎችን ከፍሪ ራዲካል ጉዳት በመጠበቅ የካንሰር እድገትን ሊከላከሉ ይችላሉ። ቤሪዎች ጸረ ብግነት ወይም ደግሞ አንቲኢንፍላማቶሪ ባህሪያት አሏቸው። ስር የሰደደ የሰውነት ብግነት ለካንሰር እድገት አስተዋጽኦ ያደርጋል። ቤሬዎች ጸረ ብግነት ባህሪያት ስላሏቸው ይህንን አደጋ ለመቀነስ ይረዳሉ። ቤሬዎች የካንሰር ህዋሳትን እድገት ይገታሉ። አንዳንድ ጥናቶችም እንደሚያሳዩት በቤሪ ውስጥ የሚገኙት ውህዶች የካንሰር ህዋሳትን እድገት በመክታትናም የካንሰር ህዋሳትን ሞትን በማበረታታት ካንሰርን ለመከላከል ይረዳሉ። ቤሬዎች የዲኤንኤ ጉዳትንም ይቀንሳሉ። ቤሬዎች የዲኤንኤ ጉዳትን በመቀነስ የካንሰር እድገትንም ሊከላከሉ ይችላሉ። ቤሪዎች የበሽታ መከላከያ ስርዓትን ያጠናክራሉ። የቤሪ ፍሬዎች የበሽታ መከላከያ ስርዓትን በማጠናከር ሰውነት የካንሰር ህዋሳትን እንዲዋጋ ይረዳሉ። በተለይም ብሉቤሪ፣ ራስቤሪስ፣ እንጆሪ፣ ክራምቤሪ እናም ብላክቤሪ በጣም ጠቃሚ የቤሪ ፍሬዎች ናቸው። ቤሪዎችን በአመጋገባችሁ ውስጥ ማካተት ለጤናችሁ ጠቃሚ ሲሆን በተለይም ካንሰርን ለመከላከል ይረዳል። ነገር ግን ቤሪዎች ብቻቸውን ካንሰርን ሙሉ በሙሉ እንደማይከላከሉ ማስታወስ አስፈላጊ ነው። ጤናማ የአኗኗር ዘይቤን መከተል፣ የተመጣጠነ ምግብን መመገብ እናም አዘውትራችሁ የአካል ብቃት እንቅስቃሴን ማድረግ ለካንሰር መከላከያ አስፈላጊ ናቸው። ሁለተኛ የክሩሲፈረስ አትክልቶች ናቸው። የክሩሲፈረስ አትክልቶች እንደ ብሮኮሊ፣ አበባ ጎመን፣ ጥቅል ጎመን፣ ብራስልስ ስፕራውትናም ኬል ያሉትን ያጠቃልላል። እነዚህ አትክልቶች ካንሰርን ለመከላከል የሚረዱ በርካታ ጠቃሚ ንጥረ ነገሮችን ይዛሉ። የክሩሲፈረስ አትክልቶች ግሉኮሲኖሌትስን ይዛሉ። እነዚህ ውህዶች በክሩሲፈረስ አትክልቶች ውስጥ በብዛት የሚገኙ ሲሆኑ ሲቆረጡ ወደ ኢንዶልስ እናም አይዞቴዮ ሲያኔትስ ይቀየራሉ። እነዚህ የተፈጠሩት ውህዶች በሰውነት ውስጥ የካንሰርን እድገት የሚከላከሉ ኢንዛይሞችን ያበረታታሉ። ኢንዶል ስሪ ካርቢኖል በክሩሲፈርስ አትክልቶች ውስጥ ይገኛል። ይህ ውህድ የኤስትሮጅን ሜታቦሊዝምን በመቀየር የጡት የማህፀንናም የፕሮስቴት ካንሰርን ለመከላከል ይረዳል። የክሩሲፈረስ አትክልቶች ሰልፎራፋንንም ይይዛሉ። ይህ ውህድ አንቲኦክሲዳንትናም ጸረ ብግነት ባህርያት ያሉ ሲሆን የካንሰር ህዋሳትን እድገት በመክታት እናም የካንሰር ህዋሳት ሞትን በማበረታታት ካንሰርን ለመከላከል ይረዳል። የክሩሲፈረስ አትክልቶች በፋይበርም የበለጸጉ ናቸው። የክሩሲፈረስ አትክልቶች በፋይበር የበለጸጉ ሲሆኑ ፋይበር የአንጀት ጤናን በመጠበቅ የአንጀት ካንሰርን ለመከላከል ይረዳል። የክሩሲፈረስ አትክልቶች ቫይታሚን ሲ እናም ቫይታሚን ኬን የሚይዛሉ። እነዚህ ቫይታሚኖች የአንቲኦክሲዳንትስ ባህርያት ያላቸው ሲሆን የሰውነትን በሽታ የመከላከል ስርዓትን በማጠናከር የካንሰርን ስጋት ለመቀነስ ይረዳሉ። የክሩሲፈረስ አትክልቶች የአንቲኦክሲዳንትስ ይዘትም አላቸው። ክሩሲፈረስ አትክልቶች በውስጣቸው የሚገኙት አንቲኦክሲዳንቶች የዲኤንኤ ጉዳትን በመቀነስ የካንሰር ስጋትን ይቀንሳሉ። የክሩሲፈረስ አትክልቶችን በትንሹ ማብሰል ወይም ደግሞ በጥሬው መመገብ በውስጣቸው ያሉትን ጠቃሚ ንጥረ ነገሮችን ጠብቆ ለማቆየት ይረዳል። እነዚህን አትክልቶችን በአመጋገባችሁ ውስጥ አዘውትራችሁ ማካተት ለጤናችሁ ጠቃሚ ሲሆን በተለይም ካንሰርን ለመከላከል ይረዳል። ነገር ግን ማወቅ ያለባችሁ እነዚህ አትክልቶች ብቻቸውን ብቻ መመገብ ካንሰርን ሙሉ በሙሉ እንደማይከላከሉ ማስታወስ አስፈላጊ ነው። የተመጣጠነ ሌሎች ምግቦችንም መመገብ፣ የአካል ብቃት እንቅስቃሴን በአግባቡ ማድረግና ጤናማ የአኗኗር ዘይቤ መከተል ለካንሰር መከላከያ አስፈላጊ ናቸው። ሶስተኛ ነጭ ሽንኩርትናም ቀይ ሽንኩርት ነው። ሁለቱም ነጭ ሽንኩርትና ቀይ ሽንኩርት በሰልፈር ውህዶች የበለጸጉ ናቸው። እናም አንዳንድ ጥናቶችም እንደሚያሳዩት የሆድ እናም የአንጀት ካንሰርን ጨምሮ ለአንዳንድ የካንሰር አይነቶች የመከላከያ ውጤቶች አሏቸው። እንዲሁም ፀረ ብግነት ውጤቶች አሏቸው። ነጭ ሽንኩርትናም ቀይ ሽንኩርት በውስጣቸው ባሉት የተለያዩ ውህዶች አማካኝነት ካንሰርን ለመከላከል ይረዳሉ። በቅድሚያ ነጭ ሽንኩርት በውስጡ ያለውን ንጥረ ነገር ጠቅሼ እንዴት ካንሰርን እንደሚከላከል ልንገራችሁ። ነጭ ሽንኩርት አሊሲን ይይዛል። ነጭ ሽንኩርት ሲቆረጥ ወይም ደግሞ ሲደቅ የሚፈጠር ውህድ ነው። ይህ ውህድ አንቲኦክሲዳንትናም ጸረ ብግነት ባህርያት አሉት። ይህም የካንሰር ህዋሳትን እድገትን ለመክታት ይረዳል። ነጭ ሽንኩርት በሰልፈር ውህዶች የበለጸገ ነው። ነጭ ሽንኩርት በውስጡ የያዘው ሰልፈር የካንሰር ህዋሳትን እድገት የሚገቱ ኢንዛይሞችን ያበረታታል። ነጭ ሽንኩርት የአንቲኦክሲዳንትስ ባህርያትም አለው። ነጭ ሽንኩርት በውስጡ የያዛቸው አንቲኦክሲዳንቶች የዲኤንኤ ጉዳትን በመቀነስ የካንሰርን ስጋትን ይቀንሳሉ። አሁን ደግሞ የቀይ ሽንኩርትን ልንገራችሁ። ቀይ ሽንኩርት ኪውሪሲቲንን ይይዛል። ቀይ ሽንኩርት በውስጡ የያዘው ኪውሪሲቲን አንቲኦክሲዳንትስናም ጸረ ብግነት ባህሪያት አሉት። ይህም የካንሰር ህዋሳትን እድገት ለመግታት ይረዳል። ቀይ ሽንኩርት ሰልፈር ውህዶችንም ይይዛል። ቀይ ሽንኩርት በውስጡ የያዘ ሰልፈር የካንሰር ህዋሳትን እድገት የሚገቱ ኢንዛይሞችን ያበረታታል። ቀይ ሽንኩርት አንቶሲያኒንም ይይዛል። ቀይ ሽንኩርት በተለይ ቀይ ቀለም ያላቸው ዝርያዎች አንቶሲያኒን የተባለ ውህድን ይዟል። ይህም አንቲኦክሲዳንትናም ጸረ ብግነት ባህሪያት አሉት። ሁለቱም ነጭ ሽንኩርትናም ቀይ ሽንኩርት በሽታ የመከላከል ስርዓትን በማጠናከር የሰውነትን የካንሰር ህዋሳትን የመከላከል አቅምን ይጨምራሉ። የካንሰር ህዋሳት እንዲባዙ እናም እንዲሰራጩ የሚያደርጉትን መንገዶች በመክታት የካንሰር እድገትን ይቀንሳሉ። የዲኤንኤ ጉዳትን በመቀነስ የካንሰርን ስጋትን ይቀንሳሉ። ነገር ግን ማወቅ ያለባችሁ እነዚህ ምግቦች ብቻቸውን ካንሰርን ሙሉ በሙሉ እንደማይከላከሉ ማስታወስ አስፈላጊ ነው። የተመጣጠነ ምግብን መመገብ፣ የአካል ብቃት እንቅስቃሴን ማድረግናም ጤናማ የአኗኗር ዘይቤ መከተር ለካንሰር መከላከያ አስፈላጊ ናቸው። አራተኛ ቲማቲም ነው። ቲማቲም በሊኮፔን የበለጸጉ ናቸው። ይህም የፕሮስቴት ካንሰር እናም ሌሎች ሁኔታዎችን የመቀነስ አደጋ ጋር የተገናኘ አንቲኦክሲዳንት ነው። ቲማቲም ሊኮፔን የተባለውን ንጥረ ነገር ይዟል። ሊኮፔን ለቲማቲም ቀይ ቀለም የሚሰጥ አንቲኦክሲዳንት ነው። ይህ ንጥረ ነገር የካንሰር ህዋሳትን እድገት በመቅታትና የዲኤንኤ ጉዳትን በመቀነስ ካንሰርን ለመከላከል ይረዳል። በተለይ የፕሮስቴት፣ የሳንባ እናም የጨጓራ ካንሰርን ለመከላከል ውጤታማ እንደሆነ ጥናቶች ያሳያሉ። ቲማቲም ቫይታሚን ሲን እናም ሌሎች አንቲኦክሲዳንቶችንም ይዟል። ቲማቲም በቫይታሚን ሲ እናም በሌሎች አንቲኦክሲዳንቶች የበለጸገ ነው። እነዚህ ንጥረ ነገሮች የሰውነትን በሽታ የመከላከል ስርዓትን በማጠናከርና የካንሰር ህዋሳትን ለመከላከልም ይረዳሉ። ቲማቲም በፋይበርም የበለጸገ ነው። ቲማቲም ከፍተኛ ፋይበር ስላለው የአንጀት ጤናን በመጠበቅ የአንጀት ካንሰርን ለመከላከል ይረዳል። በአጠቃላይ ቲማቲምን አዘውትሮ መመገብ ለጤና ጠቃሚ ሲሆን፣ በተለይ ካንሰርን ለመከላከል ይረዳል። ነገር ግን ቲማቲም ብቻውን ካንሰርን ሙሉ በሙሉ እንደማይከላከል ማስታወስ አስፈላጊ ነው። ጤናማ የአኗኗር ዘይቤን መከተል፣ የተመጣጠነ ምግብን መመገብ እናም አዘውትሮ የአካል ብቃት እንቅስቃሴን ማድረግ ለካንሰር መከላከያ አስፈላጊ ናቸው። አምስተኛ ቅጠላማ አረንጓዴ አትክልቶች ናቸው። እንደ ስፒናች፣ ስዊስ ቻርድ እናም ኮላርድ ግሪንስን ያጠቃልላሉ። ቫይታሚን ኤ፣ ቫይታሚን ሲ እናም ቫይታሚን ኬ እንዲሁም በፋይበር እናም በተለያዩ ፋይቶኬሚካሎች የበለጸጉ ቅጠላማ አረንጓዴ አትክልቶች ከዝቅተኛ የካንሰር ተጋላጭነት ጋር የተቆራኙ ናቸው። ቅጠላማ አረንጓዴ አትክልቶች እንደ ስፒናች፣ ኬል፣ ሰላጣ፣ የሰናፍጭ ቅጠል በውስጣቸው ባሉት በርካታ ጠቃሚ ንጥረ ነገሮች አማካኝነት ካንሰርን ለመከላከል ይረዳሉ። ቅጠላማ አረንጓዴ አትክልቶች የአንቲ ኦክሲዳንትስ ይዘት አላቸው። ቅጠላማ አረንጓዴ አትክልቶች እንደ ቫይታሚን ሲ፣ ቫይታሚን ኢ፣ ቤታ ካሮቲን እና ሊዩቲን ያሉ ኃይለኛ አንቲኦክሲዳንቶችን ይዛሉ። እነዚህ አንቲኦክሲዳንቶች የሰውነት ሴሎችን ከፍሪ ራዲካል ጉዳት በመጠበቅ የካንሰር እድገትን ሊከላከሉ ይችላሉ። ቅጠላማ አረንጓዴ አትክልቶች በፋይበርም የበለጸጉ ናቸው። ቅጠላማ አረንጓዴ አትክልቶች በፋይበር የበለጸጉ ሲሆን ፋይበር የአንጀት ጤናን በመጠበቅ የአንጀት ካንሰርን ለመከላከል ይረዳል። በተጨማሪም ፋይበር የሰውነትን መርዛማ ንጥረ ነገሮች የማስወገድ አቅምን በመጨመር የካንሰር ስጋትን ለመቀነስ ይረዳል። ቅጠላማ አረንጓዴ አትክልቶች ቫይታሚኖችን እናም ማዕድናቶችንም ይይዛሉ። ቅጠላማ አረንጓዴ አትክልቶች እንደ ፎሌት፣ ቫይታሚን ኬ እና ማግኔዥየም ያሉ በርካታ ቫይታሚኖችና ማዕድናቶችን ይይዛሉ። እነዚህ ንጥረ ነገሮች የሴል እድገትንና የዲኤንኤ ጥገናን በመደገፍ የካንሰር እድገትን ለመከላከል ይረዳሉ። ቅጠላማ አረንጓዴ አትክልቶች ግሉኮሲኖሌትስ አላቸው። አንዳንድ ቅጠላማ አረንጓዴ አትክልቶች እንደ ኬልናም የሰናፍጅ ቅጠል ያሉ ግሉኮሲኖሌትስን ይይዛሉ ይዛሉ። እነዚህ ውዶች ወደ አይዞቲያኔት ተብለው ወደሚጠሩት ንጥረ ነገሮች ይቀይራሉ። ይህም የካንሰር ህዋሳትን እድገት የሚከላከሉ ኢንዛይሞችን ያበረታታል። ቅጠላማ አረንጓዴ አትክልቶች ጸረ ብግነት ወይም ደግሞ አንቲ ኢንፍላማቶሪ ባህርያት አሏቸው። ስር የሰደደ ብግነት ለካንሰር እድገት አስተዋጽኦ ያደርጋል። ቅጠላማ አረንጓዴ አትክልቶች ጸረ ብግነት ባህርያት ስላሏቸው ይህንን አደጋ ለመቀነስ ይረዳሉ ማለት ነው። ቅጠላማ አረንጓዴ አትክልቶችን በአመጋገባችሁ ውስጥ አዘውትሮ ማካተት ለጤናችሁ ጠቃሚ ሲሆን፣ በተለይም ካንሰርን ለመከላከል ይረዳሉ። እነዚህን አትክልቶች በጥሬ ወይም ደግሞ በትንሹ በማብሰል መመገብ በውስጣቸው ያሉትን ጠቃሚ ንጥረ ነገሮችን ጠብቆ ለማቆየት ይረዳል። ነገር ግን እነዚህን አትክልቶች ብቻቸውን ካንሰርን ሙሉ በሙሉ እንደማይከላከሉ ማስታወስ አስፈላጊ ነው። ሌሎች ጤናማ የአኗኗር ዘይቤን መከተል አለባችሁ። ስድስተኛ ደግሞ እርድ ነው። ኩርኩሚን በእርድ ውስጥ ያለው ንቁ ንጥረ ነገር ሲሆን ኃይለኛ ጸረ ብግነትና የአንቲኦክሲዳንትስ ባህርያት ያለው ሲሆን የእጢ እድገትን የመክታት አቅም አለው። እርድ ወይም ደግሞ ቱሜሪክ በውስጡ ኩርኩሚን የተባለ ንጥረ ነገር አለው። ይህ ንጥረ ነገር ለብዙ ጤና ጥቅሞቹ በተለይም ካንሰርን ለመከላከል ባለው አቅም የሚታወቅ ነው። እርድ ጸረ ብግነት ባህሪዎች አሉት። ስር የሰደደ ብግነት ለካንሰር እድገት አስተዋጽኦ ያደርጋል። ኩርኩሚን ኃይለኛ ጸረ ብግነት ባህሪ ስላለው ይህንን አደጋ ለመቀነስ ይረዳል። እርድ የአንቲ ኦክሲዳንትስ ባህሪዎችም አሉት። ኩርኩሚን ኃይለኛ አንቲ ኦክሲዳንት ሲሆን የካንሰር ህዋሳትን እንዲያድጉ የሚያደርጉትን ፍሪ ራዲካሎችን ይከላከላል። እርድ የካንሰር ህዋሳት እድገትን ይገታል። ጥናቶች እንደሚያሳዩት ኩርኩሚን የካንሰር ህዋሳት እንዲባዙ እና እንዲሰራጩ ሊያደርጉ የሚችሉትን መንገዶችን በመክታት የካንሰር ህዋሳት እድገትን ሊገታ ይችላል። እርድ የካንሰር ህዋሳት ሞትንም ያበረታታል። ኩርኩሚን አፖፕቶሲስ በመባል የሚታወቀውን የካንሰር ህዋሳት ሞትን ሊያበረታታ ይችላል። እርድ የደም ስሮች እድገትንም ይከላከላል። ካንሰር እንዲያደግ አዲስ የደም ስሮች ያስፈልጉታል። ኩርኩሚን አንጂዮጀነሲስ በመባል የሚታወቀውን የደም ስሮች እድገትን በመክታት የካንሰርን እድገት ሊቀንስ ይችላል። ሆኖም ኩርኩሚን በሰውነት ውስጥ በደንብ አይዋጥም ወይም ደግሞ ሰውነታችን በቀላሉ ከእርድ ውስጥ ኩርኩሚንን አይወስድም። ስለዚህ እርድን ከቆንዶ በርበሬ ጋር አብሮ መውሰድ ሰውነታችን በቀላሉ ኩርኩሚን የሚባለውን ንጥረ ነገር መምጠጡን እንዲያሻሽል ይረዳዋል። እርድ ካንሰርን ለመከላከል ሊረዳ ቢችልም እንደ ዋና የካንሰር ህክምና ግን ሊያገለግል አይችልም። ሰባተኛ ደግሞ ለውዝናም ዘሮች ናቸው። ለውዝናም ዘሮች በውስጣቸው ባሉት የተለያዩ ንጥረ ነገሮች አማካኝነት ካንሰርን ለመከላከል ይረዳሉ። ለውዝና ምዘሮች አምዘሮች የአንቲ ኦክሲዳንት ይዘት አላቸው ለውዝ እና አምዘሮች እንደ ቫይታሚን ኢ ሴሊኒየም እና ፋይቶ ኬሚካሎች አሉ ኃይለኛ አንቲ ኦክሲዳንቶችን ይዛሉ እነዚህ አንቲ ኦክሲዳንቶች የሰውነት ሴሎችን ከፍሪ ራዲካል ጉዳት በመጠበቅ የካንሰር እድገትን ሊከላከሉ ይችላሉ ለውዝ ና አምዘሮች በፋይበር የበለጸጉ ናቸው ፋይበር የአንጀት ጤናን በመጠበቅ የአንጀት ካንሰርን ለመከላከል ይረዳል በተጨማሪም ፋይበር የሰውነትን መርዛማ ንጥረ ነገሮችን የማስወገድ አቅምን በመጨመር የካንሰርን ስጋት ለመቀነስ ይረዳል። ለውዝናም ዘሮች በጤናማ ቅባቶችም የበለጸጉ ናቸው። ለውዝናም ዘሮች ኦሜጋ ስሪ ፋቲ አሲድ እናም ሌሎች ጤናማ ቅባቶችን የሚይዛሉ። እነዚህ ጤናማ ቅባቶች ፀረ ብግነት ባህርያት ያላቸው ሲሆን የካንሰር እድገትን ለመከላከል ይረዳሉ። ለውዝናም ዘሮች ቫይታሚኖችና ማዕድናቶችን የሚይዛሉ። ለውዝናም ዘሮች እንደ ማግኒዚየም ዚንክናም ፖታሲየም ያሉ በርካታ ቫይታሚኖችና ማዕድናቶችን ይይዛሉ። እነዚህ ንጥረ ነገሮች የሴል እድገትንናም የዲኤንኤ ጥገናን በመደገፍ የካንሰርን እድገት ለመከላከል ይረዳሉ። ለውዝናም ዘሮች ፋይቶኬሚካልስ አሏቸው። ለውዝናም ዘሮች እንደ ሊግናንስ ፋይቶስቴሮል እናም ሌሎች ፋይቶኬሚካሎችን ይይዛሉ። እነዚህ ውዶች የካንሰር ህዋሳትን እድገት በመክታትና የካንሰር ህዋሳት ሞትን በማበረታታት ካንሰርን ለመከላከል ይረዳሉ። እንደ ዋልነትስ፣ ብራዚልነትስ፣ ተልባ፣ ቺያሲርስ፣ የዱባ ፍሬ እናም ሱፍ ጠቃሚ የለውዝናም የዘር አይነቶች ናቸው። ለውዝናም ዘሮችን በአመጋገባችሁ ውስጥ አዘውትሮ ማካተት ለጤናችን ጠቃሚ ሲሆን፣ በተለይም ካንሰርን ለመከላከል ይረዳል። ያልተቀቀለ ወይም ደግሞ ያልተጠበሱ ለውዝናም ዘሮችን መመገብ በውስጣቸው ያሉትን ጠቃሚ ንጥረ ነገሮችን ጠብቆ ለማቆየት ይረዳል። እነዚህ ምግቦች ከፍተኛ ካሎሪ ስላላቸው ታዲያ በመጠኑ መመገብ ይመከራል። ስምንተኛ ደግሞ አረንጓዴ ሻይ ነው። አረንጓዴ ሻይ ካቴኪን በተለይም ኢፒጋሎ ካቲኪን ጋሌት ወይም ደግሞ ኢጂሲጂን ይይዛል። ይህም የካንሰር ህዋስ እድገትን በመክታትና እብጠትን የመቀነስ ችሎታ አለው። አረንጓዴ ሻይ በአንቲኦክሲዳንትስ የበለጸገ ነው። አረንጓዴ ሻይ በተለይ ኢፒጋሎ ካቴችን ስሪ ጋሌትስ ወይም ደግሞ ኢጂ ሲጂ የተባለውን ኃይለኛ አንቲኦክሲዳንትን ይዟል። ይህ ንጥረ ነገር የሰውነት ሴሎችን ከፍሪ ራዲካል ጉዳት በመጠበቅ የካንሰር እድገትን ሊከላከሉ ይችላሉ። አረንጓዴ ሻይ የካንሰር ህዋሳትን እድገት ይገታል። ጥናቶች እንደሚያሳዩት ኢጂሲጂ የካንሰር ህዋሳትን እድገት በመክታትና የካንሰር ህዋሳት ሞትን በማበረታታት ካንሰርን ለመከላከል ይረዳል። አረንጓዴ ሻይ የዲኤንኤ ጉዳትን ይቀንሳል። አረንጓዴ ሻይ የዲኤንኤ ጉዳትን በመቀነስ የካንሰር እድገትን ሊከላከሉ ይችላሉ። አረንጓዴ ሻይ ፀረ ብግነት ወይም ደግሞ አንቲ ኢንፍላማቶሪ ባህርያት አሉ። ስር የሰደደ ብግነት ለካንሰር እድገት አስተዋጽኦ ያደርጋል። አረንጓዴ ሻይ ፀረ ብግነት ባህርያት ስላሏቸው ይህንን አደጋ ለመቀነስ ይረዳል። አረንጓዴ ሻይ የደም ስሮች እድገትንም ይከላከላል። አረንጓዴ ሻይ ካንሰር እንዲያድግ አዲስ የደም ስሮች ያስፈልጉታል። አረንጓዴ ሻይ አንጆ ጀነሲ በመባል የሚታወቀውን የደም ስሮች እድገትን በመክታት የካንሰር እድገትን ሊገታ ወይም ደግሞ ሊቀንስ ይችላል። በተለይም የጡት ካንሰር፣ የፕሮስቴት ካንሰር፣ የአንጀት ካንሰር፣ የቆዳ ካንሰር እናም የሳምባ ካንሰርን ለመከላከል ይረዳል። አረንጓዴ ሻይን አዘውትሮ መጠጣት ለጤናችሁ ጠቃሚ ሲሆን፣ በተለይም ካንሰርን ለመከላከል ይረዳል። ከመጠን በላይ አረንጓዴ ሻይ መጠጣት የጎንዮሽ ጉዳትን ሊያስከትል ስለሚችል በመጠኑ መጠጣት ይመከራል። ዘጠነኛ ደግሞ እንጉዳይ ነው። አንዳንድ የእንጉዳይ አይነቶች በሽታ የመከላከል ስርዓትን የሚያስተካክሉ ባህሪያት እንዳሏቸው ታይቷል። እናም የሰውነት ፀረ ካንሰር መከላከያዎችን ሊያሳድጉ ይችላሉ። እንደ ሺታክ፣ ማይታክ እናም ሬሺ ያሉ የእንጉዳይ አይነቶች ጸረ ካንሰር ተጽዕኖ አላቸው። አስረኛ ደግሞ ሙሉ እህሎች ወይም ደግሞ ሆልግሬንስ የምንላቸው ናቸው። ሙሉ እህሎች በውስጣቸው ባሉት የተለያዩ ጠቃሚ ንጥረ ነገሮች አማካኝነት ካንሰርን ለመከላከል ይረዳሉ። ሙሉ እህሎች በፋይበር የበለጸጉ ናቸው። ሙሉ እህሎች ወይም ደግሞ ሆልግሬንስ በፋይበር የበለጸጉ ናቸው። ፋይበር ደግሞ የአንጀት ጤናን በመጠበቅ የአንጀት ካንሰርን ለመከላከል ይረዳል። በተጨማሪም ፋይበር የሰውነትን መርዛማ ንጥረ ነገሮች የማስወገድ አቅምን በመጨመር የካንሰርን ስጋት ለመቀነስ ይረዳል። ሙሉ እህሎች የአንቲኦክሲዳንት ይዘት አላቸው። ሙሉ እህሎች እንደ ቫይታሚን ሲ፣ ሴሊኒየም እናም ፋይቶኬሚካሎች ያሉ አንቲኦክሲዳንቶችን ይይዛሉ። እነዚህ አንቲኦክሲዳንቶች የሰውነት ሴሎችን ከፍሪ ራዲካል ጉዳት በመጠበቅ የካንሰር እድገትን ሊከላከሉ ይችላሉ። ሙሉ እህሎች ፋይቶኬሚካሎች አሏቸው። ሙሉ እህሎች እንደ ሊግናንስ፣ ፋይቶስቴሮል እናም ሌሎች ፋይቶኬሚካሎችን ይይዛሉ። እነዚህ ውህዶች የካንሰር ህዋሳትን እድገት በመክታት እናም የካንሰር ህዋሳት ሞትን በማበረታታት ካንሰርን ለመከላከል ይረዳሉ። ሙሉ እህሎች የኢንሱሊን መጠንን ይቆጣጠራሉ። ሙሉ እህሎች የተጣራ ካርቦሃይድሬትስን ያክል የደም ስኳር መጠንን በፍጥነት አይጨምሩም። ከፍተኛ የኢንሱሊን መጠን ከካንሰር እድገት ጋር የተያያዘ ነው። ሙሉ እህሎች ጸረ ብግነት ወይም ደግሞ አንቲኢንፍላማቶሪ ባህሪያት አሏቸው። ስር የሰደደ ብግነት ለካንሰር እድገት አስተዋጽኦ ያደርጋል። ሙሉ እህሎች ጸረ ብግነት ባህሪያ ስላሏቸው ይህንን አደጋ ለመቀነስ ይረዳሉ። እንደ ቡናማ ሩዝ፣ ሙሉ ስንዴ፣ ኦትሜል፣ ኪንዋ፣ ገብስ እና አጃ ጠቃሚ የሙሉ እህሎች አይነቶች ናቸው። ሙሉ እህሎችን በአመጋገባችሁ ውስጥ አዘውትሮ ማካተት ለጤናችሁ ጠቃሚ ሲሆን፣ በተለይም ካንሰርን ለመከላከል ይረዳል። ስለዚህ እነዚህን ምግቦች ከአንዳንድ የካንሰር መከላከያ ውጤቶች ጋር የተቆራኙ ቢሆኑም የተለያዩ ምግቦችን ያካተተ የተመጣጠነ አመጋገብን መመገብ እንዲሁም መደበኛ የአካል ብቃት እንቅስቃሴን ማድረግና ትንባሆ እናም ከመጠን በላይ አልኮል ማስወገድን ጨምሮ ጤናማ የአኗኗር ዘይቤን መጠበቅ ወሳኝ መሆኑን ማወቅ አስፈላጊ ነው። ከዚህም በላይ ካንሰር በዘረምል በአካባቢ ኬሚካል ተጋላጭነትና በአኗኗር ምርጫዎች ጨምሮ በብዙ ነገሮች ተጽዕኖ የሚደርስበት ውስብስብ በሽታ ነው። በተለይም ካንሰር ካለባችሁ ወይም ህክምና እየተከታተላችሁ ከሆነ ስለ አመጋገባችሁናም የተመጣጠነ ምግብን እንዴት መመገብ እንዳለባችሁ ምክርን ለማግኘት ሁልጊዜ ከጤና ባለሙያዎች ጋር መመካከር ያስፈልጋል ማለት ነው። ስለዚህ ክብራትና ክብራን ተመልካቾቼ፣ የዛሬው የጤና ትምህርቴ እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አድርጋለሁኝ። ካንሰርን ለመከላከል መመገብ ያለባችሁን አስር ጤናማ ምግቦችን በዚህ ቪዲዮ ላይ ዝርዝሬ ነግሬያችኋለሁኝ። ይህ የጤና ትምህርት ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ፣ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁ በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።